በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መስከረም ስድስት ከአበይተ ነቢያት አንዱ የሆነው ነቢዩ ኢሳይያስ ዕረፍቱ ነው እና እሱም በተመለከተ አጠር መጠን ያለ ትምህርት እንማራለን። ቅዱስ ኤፍሬም በውዳሴ ማርያም በሰኞ ላይ እንዲህ ይለናል እሬ ኢሳይያስ ነቢይ በመንፈሰ ትንቢት ሚስጢሮ ለአማኑኤል ወንተዝ ጻራን ዘይብል ህፃን ተወልደ ለነ ወልድ ተውህበ ለነ። ነቢዩ ኢሳይያስ በመንፈስ ቅዱስ የአማኑኤልን ምስጢር አየ። ስለዚህም ሕፃን ተወለደልን ወልድም ተሰጠልን ብሎ አስተማረ ብሎ ቅዱስ ኤፍሬም ስለ ነቢዩ ኢሳይያስ ይናገራል። ዛሬ እንደ እግዚአብሔር ቸርነት የምንነጋገረው ኢሳይያስ ማለት መድኃኒት ማለት ነው። ዛሬ ትውልዱ ያጣው መድኃኒት ነው እና ለሀገራችን፣ ለኢትዮጵያ ብሎም ለህዝባችን እግዚአብሔር መድኃኒትን ያደለልን። ኢየሱስ ማለት መድኃኒት ማለት ነው። ኢሳይያስ ማለት መድኃኒት ማለት ነው። ይልቁንም ደግሞ ቅቡ ዘምቅባ ትንሚት ማለት ነው ይለዋል። ኢሳይያስ እንግዲህ እንደምናቀው። አባቱ አሞስ እናቱ ሶፊያ ይባላሉ። ትውልዱ ከነገደ ስሞን ሲሆን በ740 ቅድመ ልደተ ክርስቶስ ግንቦት 28 ቀን በዕለተ ሰሉስ በምድረ ይሁዳ ተወለደ ብሎ ታሪኩ ይጀምራል። እንግዲህ እንደሚታወቀው ታሪክ በዚህ ሀገር ተወለደ፣ በዚህ ሀገር አደገ፣ በዚህ ጊዜ ተጠመቀ፣ በዚህ ጊዜ ዲቁና ቅስና በዚህ ጊዜ ምንኩስና በዚህ ጊዜ ተጋድሎ በዚህ ጊዜ ደግሞ ስደት በዚህ ጊዜ ደግሞ ወንጌል አገልግሎት በዚህ ጊዜ ደግሞ ዕረፍት ወይም መሰወር እያለ የቤተክርስቲያናችን ታሪክ ሰፋ ባለመልኩ ስለ ቅዱሳን ይናገራል እና ኢሳይያስ ማለት መድኃኒት ቅቡ ዘምቅባ ትንቢት ማለት ነው ይለዋል። ሁለተኛ ደግሞ እግዚአብሔር ድህነት ነው የሚለውን ይተረጉምና በአጭሩ ግን እግዚአብሔር በስሙ መድኃኒትነትን ሰጥቶታል። ኢያሱ ማለት መድኃኒት ማለት ነው። ኢሳይያስ ማለትም በዚህ መልኩ ሲታይ እግዚአብሔር ድህነት ነው፣ የድህነት አምላክ ነው፣ አዳይ ነው፣ ንጉሥ ነው የሚለውን ይገልጣል። ነው የሚለው ቁጥሩ ከአራቱ አበይተ ነቢያት ነው። አበይተ ነቢያት የሚባሉት ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል እነዚህ አራቱ ናቸው። ከአራቱ ደግሞ ኢሳይያስ ስልሳ ስድስት ምዕራፍም ስላለው በምዕራፉም እንደገና ደግሞ በቀደምትነቱም እንደገና ባዘለው ምስጢርም ከክርስቶስ ልደት እስከ መከራው ድረስ ለምሳሌ ትንቢተ ኢሳይያስ 714 ላይ ድንግል ትጸንስ ወትወልድ ወልደ። ለምን ታደክሙታላችሁ? ሰዓቱና ጊዜው ሲደርስ ምልክት ይሰጣችኋል። ድንግል በድንግልና ፀንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች። አማኑኤል ማለት እግዚአብሔር ከኛ ጋር በሌላ መልኩ ሰው እግዚአብሔር እግዚአብሔር ሰው አምላክ ሰው ሰው አምላክ ሆነ የሚለውን ትርጉም ይሰጣል ብሎ የድንግል ማርያምን አምላክን መውለድ የአምላክን ከድንግል ማርያም መወለድ ባጭሩ የክርስቶስን ልደት ተናግሯል ማለት። ፍፃሜው ደግሞ የክርስቶስ እንደምናውቀው ተወለደ፣ ተሰቀለ፣ ተቀበረ፣ ተነሳረገ ስለሆነ የክርስቶስ ትልቅ ታሪክ የሚባሉት። ስለዚህ ልደቱን የተናገረ ኢሳይያስ እነሆ ተጨነቀ፣ ተገረፈ፣ ተሰቃየ ምንም አላጠፋም የሰው ልጆችን መከራ ተሸክሞ ይልቁንም ደግሞ አዎ ወበእንተ ሀጣዊ ኢነ ስለኛ እኛ ኃጢአት፣ እሱ መከራን ተሸከመ ብሎ ከቅዱስ ጴጥሮስ ጋር በዚህ ቃላት ቅዱስ ጴጥሮስ እና ኢሳይያስ ይገናኛሉ። አስቀድሞ ኢሳይያስ ተናገረ። ቅዱስ ጴጥሮስ ደግሞ በግ በሸላቾቹ ፊት የሚታረድበትን ቢላ እንደሚልስ ኢየሱስ ክርስቶስም የሰው ልጆችን ኃጢአት ተሸክሞ ወደ ቀራኒ ወጣና በተሸከመው መስቀል ተሰቀለ ብሎ የኢሳይያስን ትንቢት ቅዱስ ጴጥሮስ ደግሞ በሐዲስ ኪዳን አስቀምጦለታል ማለት ነው። ስለዚህ በአጭሩ ቅድመ ልደተ ክርስቶስ በሰባት መቶ አርባ ከሰባት መቶ ሰማንያ ስምንት ዓመተ ዓለም በአምስት ነገስታት በኦዚያን፣ በኢዮአታም፣ በአካዝ፣ በስቀያስና በልጁ በመናሴ ዘመነ መንግስት ትንቢት የተናገረ ነቢይ ነው ይላል። ሰው አምላክ አምላክ ሰው መሆኑን አይቶ የተናገረ ነቢይ ነው ብሎ ድክመቱንም ጥንካሬውንም ያስቀምጣል። በኢሳይያስ ላይ ያለ ድክመትም አለ፣ ጥንካሬም አለ። እነሱን ዘርዝሮ ነው የሚናገረው። በዚህ ጊዜ እንግዲህ ምንድን ነው የሚለው? በወቅቱና በሰዓቱ አዛርያስ የሚባል ካህን ነበር። በቀኙ ይቀመጣል ብሎ በኦዚያን ዘመነ መንግስት አዛርያስ የሚባል ካህን ነበር በቀኙ ይቀመጣል። ለምን በቀኝ ትቀመጣል? ብሎ ሲከራከረው ካህን አንድም፣ ወካህን ይነብር በየማነ ንጉሥ፣ ካህን በንጉሥ ቀኝ ይቀመጣል ይላል። ብቻም አይደለም፣ ብዙ ኢትዮጵያ ላይ ሀብተ መንግሥትን ሀብተ ክህነትን አንድ አድርገው ይዘው የተጓዙ ብዙ አባቶች አሉ ብሉይ ኪዳን ላይ ለምሳሌ ብንወስድ ሳሙኤል ሀብተ መንግሥትንና ሀብተ ክህነትን ኤሊም፣ ሀብተ መንግሥትና ሀብተ ክህነትን ይዘው ተጉዘዋል። ለዚህ ነው ሳሙኤል ሀብተ መንግሥትና ሀብተ ክህነትን ይዞ ስለተገኘ እናቱ አምስት ልጆችን ወልዳ መካን ወለድ ሰባተ መካኗ ሰባት ልጅ ወልዳለች የተባለው የሳሙኤል በሀብተ ክህነትና በሀብተ መንግሥት ሁለቱን በመቆጠሩ ሰባተኛ ልጅ ሰባት ልጅ እንዲባል። መጨረሻው ደግሞ ለዮሐንስ መጥምቅ አንድ ሲሆን ሰባት ሀብት ያለው። በሌላ መልኩ ደግሞ ከሰማይታት እምሰማይታት ዘአልቦ መምሰለ የተባለው ቅዱስ ጊዮርጊስ አንድ ሲሆን ሰባት የተጋድሉ ስጦታዎች አሉት። ቅዱስ ዳዊት ነቢይ እግዚአብሔር ልበ አምላክ የተባለው አንድ ሲሆን ሰባት ጸጋ ያለው እንዲህ እንዲህ አይነት እግዚአብሔር የሚወደዳቸውና በክብሩ የገለጣቸው አባቶች በዚህ አይነት መልኩ ሲነገሩ ወይም ደግሞ ታሪካቸው ተጽፎ ይገኛል የሚለውን ይተረጉማል ማለት ነው እና ከልብሰ መንግሥት ለምን በቀኝ ትቀመጣለህ ሲለው ካህን ይነብር በማነ ንጉሥ፣ ካህን እንጂ በንጉሥ ቀኝ ይቀመጣል ይልቁንም ሁለቱን ሀብተ መንግስትንም ሀብተ ክህነትን ይዞ ይገኛል እንጂ ብሎ የተናገረበት ትርጓሜ እንዳለ እናያለን። በሌላ መልኩ ደግሞ ከልብሰ መንግስት አዎ ልብሰ ክህነት ይበልጣል። ካህናት ይለብሱ ጽርቅ ካህናት ጽርቅን ይለብሳሉ ይለኛል ብሎ ከቤተ መንግስት ከቤተ መንግስቱ የበለጠ ልብስ ወርቅ ዘወ ያለበትን ለብሶ ይታየዋል። ሲታየው ከእኔ ከንጉሱ የሚበልጥ ልብስ ለምን ለብሰ ትታየኛለህ? ይልቁንም ደግሞ በአደባባይ ለምን ትበልጠኛለህ? አንተ በክህነት ባለስልጣን ብትሆን በመንግስትነት ደረጃ ሌስረንኩኝ ይህን ለምን አደረክ ሲለው ካህናቲከ ይለብሱ ፅርቀ ወፃድካኒ ከትብሴታ ይቼሱ የሚለውን በመዝሙር 131 ቁጥር 6 ላይ ያለውን ካህናት እንጂ ፅርቅን ይለውሳሉ ይለኛል፣ ይለዋል። እንግዲህ ቀጥልና ፍርዱን ይገስበታል ነው የሚለው ትርጓሜያችን ነው። እንግዲህ ይህንን በመዝሙረ ዳዊት 131 ቁጥር 6 ጀምሮ የምናገኘው ትርጓሜ ነው። ፍርዱን ይገስበታል ማለትም ዝቅ ዝቅ ያደርግበታል፣ ይነቅፍበታል የሚለውን ይተረጉማል። ፍርዴን ትገስብኛለህ ይለዋል። እምነ መንግስት የአብ ክህነት ከመንግስት እንጂ ክህነት ይበልጣል እያለ ቤተመንግስትን ዝቅ ዝቅ እያደረገ ቤተ ክህነቱን ከፍ ከፍ እያደረገ ቤተ መንግስት ማለት እነሆ ጊዜያዊ እንደሆነ፣ ቤተ ክህነት ማለት ደግሞ ዘላለማዊ እንደሆነ እየነገረ ይልቁንም ደግሞ ቤተ ክህነት ቅጥር አጥር የሌለው ዓለም አቀፍ አገልግሎት እንደሆነ ቤተ መንግስት ግን እንደ አፍሪካ 126 ሀገር እንደ ዓለምም የተለያየ የራሱ ባህልና ስርዓትና ወግ ያለው በአንድ የማይጠቀለል ይልቁንም ራእይ 19 ላይ የነገስታት ንጉስ የአማልክት አምላክ የጌቶች ጌታ የዓለም ንጉስ የሚባለው እግዚአብሔር ብቻ ነው ማለት ነው። ስለዚህ ቤተ ክህነት ግን ዓለም አቀፍ ስለሆነ ይልቁንም ደግሞ አምላካዊ ስጦታ ስለሆነ እንዲህ ይላል። ድጓው እንደውም ቅዱስ ያሬድ በድጓው ላይ ምንድን ነው የሚለው? ሃይማኖት እንተ ማባብ ተፈጥረት፣ ሃይማኖት ከአብ ዘንድ ተፈጠረች። ሃበ ወልድ ታበጽህ፣ ወደ ወልድም ታደርሳለች። ሃበ መንፈስ ቅዱስ ትትፈጸም፣ በመንፈስ ቅዱስም ትጠናቀቃለች ብሎ የሃይማኖት ስጦታ ከእግዚአብሔር እንጂ ከሰው እንደ አይደለም በሰው የምናየው ስርዓት ነው። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወንዶች በ40 ቀን፣ ሴቶች በ80 ቀን ሀብተ ውልድና ስመ ክርስትና ስርዓት ስንፈጽም ስናጠናቀቅ ይታያል። ሃይማኖት ግን ስጦታው ከእግዚአብሔር መሆኑን ማወቅ ግድላል። የሚለውን ይተረጉማል ማለት ነው። እንግዲህ እንዲህ እያለ ዝቅ እያደረገ ሲናገርበት እየጠቃቀሰ ቢያውቀው ቀንቶበት ከቤተ መንግስትማ ቤተ ክህነት ከበለጠ አንተ በምትነግረኝ መልኩ የሚበልጥ ከሆነ አለ። አዎ የሚበልጥ ከሆነ በአባት ከቤተ መንግስት ብወለድ አለ፣ በእናት በኩል ከቤተ ክህነት እወለድ የለምን ብሎ ማዕጠንተ ወርቅ ፅንሃውን ያዘና ፍሙን ጨመረና ዕጣኑን በላው ላይ አድርጎ ከአባላን ቃውን ለውሶ ፅንሃውን ይዞ ወደ መቅደስ ገባ ይላል። ዛሬም ብዙ እዚያኖች አሉ። ምክንያቱም ባልተገባው ቦታ የማይገባውን ንዋየ ቅዱሳት ይዘው ሃይማኖቷን፣ ቤተክርስቲያኗን ጠልተው የሃይማኖት መገለጫ የሆኑትን አልባሳት ከበሮን የመሰለ እንደገና ጸናጽንን፣ መቋሚያን የመሰለ እንደገና የተለያዩ ንዋየ ቅዱሳቶችን ባልባሌ ቦታ ላይ እና እግዚአብሔር በማይገኝበት ቦታ ላይ እግዚአብሔር እንደሚገኝ አድርጎ ይልቁንም ደግሞ እግዚአብሔር ባልተፈቀደበት ቦታ ላይ ያልተፈቀደ አገልግሎት እናደርጋለን ብለው የሚያስብ ብዙዎች ናቸው። በዚህ በዘ ፍጥረት ምዕራፍ 11 ላይ እንዲህ የሚል ታሪክ አለ። እግዚአብሔር ባልፈቀደው ሜዳ ላይ እግዚአብሔር ያልፈቀደው ህንፃ ይልቁንም ደግሞ እግዚአብሔር መቃወሚያ የሆነ ታላቅ ህንፃ አንጸው፣ አብን ወጋነው፣ ወልድን ወጋነው እያሉ ሲዘባበቱ ነው። ንረድ ወንካው ነገሮሙ ለከለዳውያን እንውረድና እና መጀመሪያ ቋንቋቸውን እንደበላልቅባቸው ከዚያ ቀጥሎ ደግሞ ወንዘርዝር ምክሮሙ ምክራቸውን እንገለባብጥባቸው፣ እንሰውርባቸው ከዚያ ቀጥሎ ደግሞ ህንፃቸውን እንዝራው በአይአለ ይላል። ይህንን ልበ አምላክ ዳዊት በነፋስ ሀያል ተቀጠቀጦን ላይ ማለት ተርስ ስለዋል አደገኛ ነፋስ አመጣና ያንን ህንፃ ዘራው። መሬቱም ባቢሎን ተባለ። ባቢሎን ማለት የተዘራ አንድን ዝሩ ከተማ ማለት ነው። ማለት ነው። ስለዚህ አሁንም ባልተፈቀደ ቦታ ያልተፈቀደውን የእግዚአብሔር መገልገያ የቤተ ክርስቲያንን መገልገያ ብሩ ስላለ ጉልበቱ ስላለ ጊዜ ስለሰጠ ብቻ ሃይማኖቷን ጠልቶ፣ ባህሏን እና ስራቷን ጠልቶ፣ ነዋየ ቅዱሳቷን ቀምቶ በተለያዩ ነገሮች እናያለንና እና ይሄ ነገ ላይ የሚያስቀጣና እንደ ሀገርም፣ እንደ ወገንም፣ እንደ ሃይማኖትም፣ እንደ እግዚአብሔርም ሁሉም ነገር ጊዜውን ጠብቆ ዋጋ የሚያስከፍሉ መሆኑን ብናየውም ነገር ግን ይህንም ይገልጣል ይተረጉማል ማለት ነው። ምንድን ነው? ማዕጠንተ ወርቁን ይዞ ልብሰ ተክህኖን ለብሶ ሊያጥን ገባ። ሲያጥን ጢሱ ቢነካው ከግንባሩ ለምጽ ተቀረጸበት፣ ይለናል። ሁለተኛ ዜና መዋዕል 26:19 በሻሽ ቢሸፍነው ከሻሹ ላይ ወጣበት። ይሄ ደግሞ ሁለተኛ ነገሥት ምዕራፍ አምስት ላይ ያለውን መቶ አለቃ ማንን ይተረጉማል። ደምጽ ወጦበት፣ በሻሽ ይሸፍላለሁ ቢል በላው ላይ ወጣበት፣ በኮፍያ ቢያደርገው ወጣ። መጨረሻ ላይ ግን አንዲት ገሊላዊት ሕፃን ባለቤትሽ ለምጹ ወቶበት ይቸገራል። አንድ ጊዜ ኮፍያ ያደርጋል፣ በኮፍያው ላይ ይወጣል። አንድ ሻሽ ይጠመጠላል፣ በሻሹ ላይ ይሆናል። ነገር ግን እኮ ኢየሩሳሌም ውስጥ ኤልሳ የሚባል ነቢዬ እግዚአብሔር አለ፣ ነፃ ይወጣዋል እኮ ወደዚያ ቢሄድ ብላ ነገረቻት። እሷም ለባሏ ነገረችው፣ ባሏ ደግሞ ለሶሪያ ንጉስ ነገረው፣ የሶርያ ንጉስ ደግሞ ለእስራኤል ንጉስ በአንተ በኩል ለመቷ አለቃዬ መድኃኒት የሚሆን ነቢይ አለ ተብሏልና ባካገናኝልኛልና፣ ደብዳቤውንም ስጦታውንም ወርቁንም ብሩንም ላከለት። የእስራኤሉ ንጉስ ኤርሳን አያውቀው ነበረ። ኢየሩሳሌም ይኖራል እንጂ የኢየሩሳሌምን ጸጋ አያውቅም ነበርና ጦርነት ፈልጎ ነው እንጂ እኔ ነቢይም የለኝም መድኃኒትም የለኝ ማውቀው ነገር የለም ብሎ ሲናገር፣ ጭንቀቱን ኤርሳ በቤት ሆኖ ተመለከተና፣ የተላከውም በሽተኛ ወደ ኔ ላከዋ ነው ተላከ ሲሄድ አንተ ነህ ማን ማለት አሁን አሁን ሂድና ይወርዳኖ ስድስት ጊዜ ብቅጥ ለምባል በሰባተኛው ግንባር ላይ ያለው ለምጽ ይወድቅልሃል፣ አለው። ዳሰህ የምታድነኝ የምትፈውሰኝ መስሎኝ ወይም ቀብተህ የምታድነ መስሎኝ ነው እንጂ ውሃ ውስጥ ለመግባትማ ያደኩባችሁ ውሃዎች አባናና ፋርፋር አይደልም። ምን ብሎ አኩርፎ ሊሄድ ሲል ዘይንሶ ያበዩ ተከትሎት የመጣው አንዱ ግባና ሞክረው ከዳንክ ትድናለህ፣ ካልዳንክ ደግሞ ሻወር ይሆናል። ምን ችግር አለ አለው። ገብቶ ሰባት ጊዜ ብቅጥልም ሲል በሰባተኛው ለምጹ ወርቆለታል ማለት ነው። የዚህ ግን የሚወርቅ አይደለም። ምንድነው የሚለው? በሻሽ ቢሸፍነው ከሻሹ ላይ ወጣበት። እስራኤል ከከተማ አውጥተው በእሱ ፋንታ ልጁ ኢዮአታምን አነገሱ ይለናል። በዘመኑ የነበረው ነቢይ ኢሳይያስ ቤተ መቅደስ ሲገባ ሳይገስጸው በመቅረቱ ለምጽ ወጣበት ይላል። አዎ ለምን የቤተ መቅደስ ስርአት ታጎድፋለህ? ለአንተ የማይገባውን ነገር ዮሐንስ መጥምቅን አሁን የምናየው ኦሄሮስ ታውስ ብእሲተ ውከ ፊልጶስ እያለ እስከ ጥግ ድረስ የተናገረ እውነትን የመሰከረ በእውነተኛነት ተናጋሪውም የሄሮርስን ቤተመንግስት ያስፈራ ይለዋል። ይፈራው ነበር ይላል። እውነትን ስለሚናገር ሳይፈራ ስለሚናገር ይል ነበር ሳይ እያስፈራና ግን ሳይናገረው በመቅረቱ እሱ ተቀጣ ይላል ንጉሱ ላይ ለምጽ ግንባሩ ላይ ወጣ ኢሳይያስ ላይ ደግሞ አፉ ላይ ወጣበት ቁስል መናገር አልቻለም የሚገርም ነገር ነው ምንድን ነው የሚለው ሶስት ዓመት ከስድስት ወር ተቀጣ ነው የሚለው አፍን ያክል ነገር እንኳን ሶስት ዓመት ከስድስት ወር ለአንድ ሳምንትም ከባድ ነው ይህ ቅጣት የመጣው ግን ከራሱ ስህተት ነው ማለት ነው ይህ እንግዲህ አንዱ ደካማ ቋንቋ እንም ስንነጋገር ደካማ ባህሪ ያለው ጠንካራ ባህሪ ያለው የኢሳይያስ ደካማ ጎናለ ጠንካራ ጎናለ። ደካማ ጎን የተባለው ይህን ንጉሥ ወደ ቤተ መቅደስ ማየጠንት ትዞ ሲገባ ዝም ማለቱ ደካማ ጎን ነው ነው ወደ ጠንካራ ጎኑ ደግሞ ስንመጣ ወእምዝ በአመተ ሞተ ኦዚያ ንጉስ ሪክ ወደ እግዚአብሔር እንዘይነብር ዲበመንበሩ ብሩክ ወይዋህ ይላል ኢሳይያስ ስድስት አንድ ላይ፣ ኦዚያን በሞተበት ወራት ጌታ በመንበረ ጸባወት እንዳለ ሆኖ ለኢሳይያስ ረዥም ልብስ ደርሶ አው ታየው ይላል። አዎ ታፍረው ትፈራው የነበረ ያ ንጉስ ሞተ አለፈ። አዎ ያልነበረበት ዘመን ነበረ፣ የነበረበትም ዘመን ነበረ። አሁን ግን የነበረበት ዘመን ተወግዶ ያልነበረበት ዘመን መጣ። ትፈራው ታፍረው። ህግ ሲጥስ ትእዛዝ ሲያፈርስ ያየኸው የፈራው ንጉሥ ሞተ፣ አለው በዚያ በታላቁ ተራራ ላይ ተገልጦ። በአመተ ሞተ ኦዝያን ይለዋል ኦዝያን። አዎ ያ ታፍረው ትፈራው የነበረ ንጉሥ ሞተ ኦዝያን አለፈ። እኔ ግን ህልፈቱን ላጤ የለብኝም ሲል ነው። ከዚያም ሊያድነው ቢሻ መነ እፌን ሀበ ህዝቤ እስራኤል። ሁሉ ራሱን ጠበቀ አንገቱን ቀበረ። ወደ ወገኖቼ ወደ እስራኤል በመምህርነት ማንን ልላክ አለና ኢሳይያስን ሊያድነው ስለፈለገ ነው። ስለፈለገ ምን አለው? ማንን ልላክ ሁሉም ራሱን ጠብቋል። ሁሉም እራሱን አድኗል። ህዝቤን ማዳንና መላክ የፈለገ የለም ሲለው ምን አለ እስማ አነ ማየከለ ህዝብ ዘርኩስ ከናፈሪ ሆ ሃሎኩ አነ ለምጽ በተያዙ ህዝቦች መካከል አለሁ። ደግሞም እስራኤል ለምጽ ይጸየፋሉ። በዚያም ላይ ሀብተ ትንቢት ተነስቶኛል እንጂ እኔ አልፈራም ነበር አለው። ትናንትና የፍራት እኮ አልነበረም አይደለ? ትናንትና ያንደበት ነበር። ነገር ግን ፈርቶ ነው ንጉሱን ይገርፈኛል፣ ይሰቅለኛል። ያሁን ላይ ቀርለት እኮ ነው በመጋዝ ተሰንጥቆ መሞቱ ላይ ቀርለት። አሁን መለሰና ወደ ራሱ ተመለሰ። ሁላችንም ወደ ራሳችን እንድንመለስ እግዚአብሔር አምላካችን መልካም ፈቃዱ የሆንልን አሁ ብዙዎቻችን አሁንም ትልቁ ችግር ያለ ፍርሃት ላይ ነው። እውነቱን መናገር እንችል ነበር። ነገር ግን ስለምንፈራ መኖር ስለምንፈልግ የተለያዩ መከራዎች ይደርሱብናል፣ ሌላ መገፋት፣ መገለል ይመጣብናል ስንል መደበቅ የማይገባው እውነት ደብቀነዋል፣ መነገር የሚገባውን ነገር ሰውረነዋል። መናገር አልቻልንም፣ መስከርም አልቻልንም። እውነቱን ደብቀን ትንሽ ትንሹን ነው የምንናገረው። ማቴዎስ ምን ይላል ለገመ ወለጽ አጾታ ተነጽፉ ትልቅ ትልቁን ትደብቃላችሁ ትንሽ ትንሹን ትናገራላችሁ ለሚለው ነውና፣ እውነቱን ደብቀ ነው ትንሽ ትንሹን ነው የምናወጣው፣ ያው እኛ ገንፈራቱ ስላለ ማለት ነው። ምን ይላል ሀብተትን ቢተነስቶኛል እንጂ እኔ አልፈራም ነበር። አነ ነው ወተፈነወ አዱም ሱራፌል ወነሥአ ፍሕመ በጕጣዕ አልከፎ ከናፈሪሁ፣ ከነገደ ሱራፌል አንዱ መልአክ ፍም በቁጠት አምጥቶ ከንፈሩ ከንፈሩን ዳሰሰለትና ሚገርም ነገር እኮ ነው። አሁን ሰዎች እምነት ተቀውቶ ያድናል፣ ጸበል ተጠጥቶ ያድናል፣ ስጋው ደግሞ ብንቀበል ያድናል ስንል አዎ ከመጽሐፍ ቅዱስ ውጭ የወጣን ይመስላቸዋል። መልአኩ በጉጠት ፍም ይዞ መጥቶ አፉን ቀባለትና በከራው ተወገደ እኮ ነው የሚለው። በጉጠት ፍም እኮ ነው ያለው ወርቅ። ስለዚህ ከፍሙ ላይ ያለውን እምነት ስንሰጥ ጸበሉን ውሃ ነው እምነቱን አመድ ነው የማይሉን ነገር የለም። ነገር ግን መጽሐፍ ቅዱስን ከማንበብ ያለፈ ትልቅ ታሪክ ስለሌላቸው እንጂ እውነቱ ግን ይሄ ነው። እምነትም ያድናል፣ ጸበልም ብንል ለምሳሌ ዮሐንስ አምስት ላይ የምንመለከተው ግባ ነው ገብ አዳነ ሲድን ነው የምንመለከተው ማለት ነው። ይህንን ነው የሚናገረው። በወዚያን ልጅ በእዩ አታም በስቃያስ ና በአካዝ ዘመነ መንግስት የቤተ መንግስት አማካሪ ነበር ይላል። በአካዝ ዘመን የሶሪያ ና የሰማርያ ሰራዊት ወደ ይሁዳ ዘመቱ ይላል። አካዝ በፈጣሪው እንዲታመን እንጂ እንዳይደነግጥ መከረው ይላል። አባት ማለት ይ ምንድን ነው የሚለው በአምላክ ዳዊት ወተሰፈው ለእግዚአብሔር ተአገሱ አጽንድበከ ወተሰፈው ለእግዚአብሔር እግዚአብሔር ታመነው ታገሳ አትቸኩል ይላል። ልባም ማለት ጸኒሃ ጸና ህክው ወለ እግዚአብሔር ሰማኒ ወተመይጠ ወሰማኒ ቃለ ስእለትየ መቆየትን ቆይቼ ይላል እኮ እግዚአብሔርን ደጅ ጠናሁት፣ መለሰልኝ። ወሰማኒ ቃለ ስእለትየ የልመናየን ድምፅም ሰማኝ። እኛ ስለምን ቸኩል እኮ ነው። እኮ በሁሉም ነገር እንቸኩላለን። አዎ እና ምንድ ነው የሚለው፣ አካዝ በፈጣሪው እንዲታመን እንጂ እንዳይደነግጥ። እግዚአብሔርን የያዘ አሸናፊ ነው። ዳዊትን አይተነዋል አይደል? ጎልያት ብዙ ነገር ይዟል። ዳዊት ግን አንድ ነገር ነው የያዘው። ጎልያት የያዘው ቁስ ነው ወይም ጥሩር ነው ወይም ሰይፍ ነው ወይም ጎራዴ ነው ወይም ደግሞ የተለያዩ ልምዶችን ይዞ ነው እ ጉልበቱን ተጠቅሞ ነው። ከዚህ በላይ ግን ዳዊት የያዘው ስም እግዚአብሔር ነው። አንተ በተገዳደርከው በእግዚአብሔር ስም እመጣብህ አለው ብሎ በእግዚአብሔር ስም አንድ ደንጋይ ወረወረ። አሚሃ ወድቀ በኃይለ እግዚአብሔር፣ በእግዚአብሔር ኃይል ወደቀ ጠላት ብሎ እንዲመሰክር አድርጎታል። ስለዚህ እግዚአብሔር ማመን ነው። እዚህ የሉቃስ ወንጌል ምዕራፍ 10 ቁጥር 40 ላይ ማርታን ማንድ ምንድን ያላት እግዚአብሔር ትወጫለች፣ ትገቢያለች፣ ትደክሚያለች፣ አስፈላጊው አንድ ነገር ነው። እሱም የእግዚአብሔርን ቃል መስማት ነው። አንድ ላይ ማርያም ስታድ መክፈል ተሰናይ ዘይህ ይድዋ ማርያም ስታንድም ማርያምማ ማንም የማይቀማትን እግዚአብሔርን መስማት ማለት ነው። የእግዚአብሔርን ቃል መስማት እግዚአብሔር መውደድ በእግዚአብሔር መታመንን አዎ ገንዘብ አደረገች ነው። እግዚአብሔር መታመን ገንዘብ እንድናደርግ እግዚአብሔር ይርዳል። ይህንን ነው የሚናገረው። የይሁዳም ነገስታት ለርዳታ ወደ ግብፅ እንዳይመለከቱ መከራቸው እንዲሁም ሰናክሬም በእግዚአብሔርና በሕዝቅያስ ላይዛቻ ሲናገር እንደሚጠፋትን ይተናገረ ይላል። ምንድን ነው የሚለው ሀሎ እግዚአብሔር ያጥፎ ለሰናክሬም አዎ፣ የሰራዊት ጌታ እግዚአብሔር ሰናክሬምን ያጠፋዋል አለ። ሰናክሬም ሕዝቅያስን እግዚአብሔርን የምታመልክ ንጉሥ ነህና የምታመልከው አምላክ ካዳነህ ሰራዊቴን ይዤ፣ ወታደሬን ይዤ፣ ልምዴን ይዤ፣ ኃይሌን ይዤ ከተማህን ቅጥርህን እና ደንበርህን አፈርሳለሁ፣ እገባለሁ፣ ሰራዊትህን እገላለሁ፣ ሕዝብህን ማድርቃለሁ፣ አንተንም ደግሞ እገላለሁ ብሎ ደብዳቤ ጻፈበት። ምንድን ነው የሚለው? እስቀያስ ደብዳቤውን ወደ እግዚአብሔር ዘረጋው ነው የሚለው። ከአቅማችን በላይ የሆኑ ደብዳቤዎችን ወደ እግዚአብሔር እንዘርጋቸው። እግዚአብሔር ለነዚያ ደብዳቤዎች መልስ አለው። ዘረጋው፣ ሲዘረጋው እስቀያስ ባላወቀው እግዚአብሔር ባወቀ። ጠላቱን 185 ሺህ ቅዱስ ሚካኤል ወርዶ በአንድ ቀን ረፍርፎለታል። ይህንም ማን ተናገረ? ኢሳይያስ ምን ሆኖ ሰናክሬምን እግዚአብሔር ይመጣልሃል። እንደው ምንድን ነው የሚለው? ሰናክሬም ወታደሩን አስመትቶ ወደ ቤቱ ሲሄድ ሶርሶርና ድራማሪክ የሚባሉ ልጆቹ አንተ የንግስና ዘመንህን ጨርሰኛ በአባታችን ተተክተን ንጉሥ እንዳንሆን ሰራዊትን አስጨር ሰመታል። ያለ ሰራዊትን ጉስ መሆን እንዴት ይቻላል? ህዝብን አገር መጠበቅ እንዴት ይቻላል? ብለው በሙቀጫ ዘነዘና የራስ የአባታቸውን ጭንቅላት መጥተው ገለውታል። የክፉ ሰው አሟሟቱ ይሄ ነው። አይታችኋል። ቃየል አቤልን በጉልበቱ ተመክቶ ቢገለው እግዚአብሔር ለቃየል ከቃየል የበለጠ ጉልበተኛ አልፈለገም። አይነ ስውሩን አምጦ ነው እንዲገል ያደረገው። አያቸው፣ እግዚአብሔር ሲበቀል እንደዚህ ነው። እግዚአብሔር ይበቀል። የበቀል ባለቤት እግዚአብሔር ነው ማለት ነው። ኢሳይያስ ከዚህ በኋላ ግን ሰይጣን ደግሞ ሊጥለው ነው። ሁለተኛ ደግሞ ደካማ ጎኑ መጣ። አንድ ነገር ሳታነሳ፣ በኃይል በጉልበት ምንም ነገር ሳታደርግ፣ በጸሎትህና በልመናህ ጠላት ሁሉ ሙቶ አደረ። ያደረግከው እኮ አንተን አለ ሆናለሁ አለ። ይህንን ለእግዚአብሔር ለዳኛው ለእግዚአብሔር ለለመነው ላደረገለት መስጠት ሲገባው በራሱ ሲያደርግ እግዚአብሔር ጀርባውን ቀና ብሎ እንዳይ በታላቅ በሽታ መጥተው ቀና ብሎ ማየት አልቻለም። በዚህ ጊዜ እንደገና ይሄ ደካማ ጎኑ ነው፣ ሁለተኛው የመጀመሪያው የተመቅደሱ ሲደፈር ዝም ማለቱ ነው። ሁለተኛው ደግሞ በሱ ያልመጣ ክብር ለራሱ እንደሆነ ማድረጉ ነው። በእኛ ጊዜም አሁን ንዲህአይነን ነገር ከእግዚአብሔር የሆኑ ነገሮችም በእኛ እንዳደረግ ናቸው፣ እኛ እንዳለማ ናቸው፣ እኛ ከፍ እንዳደረግ ናቸው፣ ሁሉ የእኛ እንደሆነ የእኛ ቅም፣ የእኛ ጥበብ፣ የኛ እውቀት እንደሆነ አድርገን የእግዚአብሔር እንድርሻ የምንወስድ ብዙዎች አለ። ስለዚህ ነው አሁን ሁለተኛው ጊዜ ነው። ነቢዩ ኢሳይያስ ሄደና ትሞታለህ እንጂ በሕይወት አትኖርምና ቤትን አስተካክል አለ። አሁን ዘመን ሲልመጣ ዘመን መለወጫ ሲመጣ፣ ገና ሲመጣ፣ ፋሲካ ስመጣ በታችን ቀለም እንደምንቀባው ሶፋ እንደምንቀይረው እንደዛ አይደለም። ሰውነት ግን አስተካክል ነው ያንን የተናገርከውን ንግግር ግን አውጣ። ዳኛ እግዚአብሔርን አድርግ፣ አሸናፊ እግዚአብሔርን አድርግ ነ ያለው ነው የሚለው። በዚህን ጊዜ በታመ ጊዜ እንደሚሞት ነገረው። ኢሳይያስም አምርሮ ወደ እግዚአብሔር ቢጸልይ እንደገና 15 ዓመት እንደሚጨምርለን ነገር፣ 15 ዓመት ጨምርልሃለሁ። የሚገርመው ነገር ትሞታለህ እንጂ በሕይወት አትኖርምና ብሎት ኢሳይያስ ተመልሶ ሲሄድ ወደ ግርግዳ ግንባሩን አድርጎ ተንበርክኮ እያለቀሰ ሲጸልይ እግዚአብሔር ተመለከተው። ልመናችንን እግዚአብሔር ይሰማል። በትንሹም በትልቁም ያው እንግዲህ እንደየ አቅማችን እንጸልያለን እናዝናለንና የሁላችንም ጸሎት እና ልመና እግዚአብሔር እንዲሰማን መልካም ፈቃዱ ይሆንልን የጸሎትን ታላቅነት እንመልከት ሲጸልይ ሲያለቅስ ሲሰግድ 15 ዓመት ተጨመረለን አያችሁ ዘንድሮ የቀየር ነው 2018 ዓመተ ምህረት ምናልባት የንስሐ ዘመን ተጨምሮልን ከሆነ ዘመን ስንለውጥ ግን ከእድሜያችን ላይ አንድ እድሜ እንደምንቀንስ እናውቃለን አይደለም ምናልባት 30 ወደ 31 ሄደን ይመስለን ይችላል ነገር ግን እየቀነስን ነው የምንሄደው ማለት ነው ስለዚህ የተጨመረልን አመተ ምህረት ኃጢአት የምንሰራበት ሰውን የምንገፋበትና ምንዋሽበት ምናታልበት ሳይሆን የንስሐ ዘመን ሊሆን ስለሚችል በንስሐ ዘመን ንስሐ እንድንገር የአምላካችን የዚያን መልካም ፈቃዱ የሆንልን 15 ዓመት ተጨምሮልሃል ነው ነው። በመዋደ ትንቢቱም በአካዝ ዘመነ መንግስት ናሁ ድንግል ትጸንስ ወትወልድ ወልድ ወት ሰሚሆ ስሞ አማኑኤል ወ ድንግል ትጸንሳለች፣ ወልድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ ይህንን ነው። ደረቅ ትንቢት ይባላል። ደረቅ ደመና ብቻ አይደለም፣ ደረቅ ትንቢትም አለ። ከባድ ስለሆነ ማለት ነው። በምናሴ ላይም ጣወት በማቆሙ ትንቢት በመናገሩ ገሰጸው። ይሄ ደረቅ ትንቢቱን ተናግሮ አው አምላክ ሁለት ነገሮችን፣ አንደኛ ከድንግል ማርያም አምላክ እንደሚወለድ፣ ሁለተኛ ደግሞ ከድንግል ማርያም የተወለደው አምላክ ቀራንዮ ላይ ተሰቅሎ የሰዎችን መከራ ይዞ ወጥቶ ተሰቅሎ ዓለምን እንደሚያድን ትንቢት ተናግሯል። ከዚህ ቀጥሎ ደግሞ ምናሴ የሚባለው ጣወት አቁሞ ሲሰግድ ቢያዩ ገሰጸው ይላል። አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ እደ ባለመያው አዎ የአሕዛብ አማልት የሰው ልጆች እጅ ስራ ናቸው። አፍ ቦሙ ወይ ይነቡ አፋላቸው አይናገሩም፣ እግራላቸው አይሄዱም፣ እጃላቸው አይሰበስቡም፣ ጆሮ አላቸው አይሰሙም፣ አይናላቸው አያዩም፣ አሻንጉሊቶች ናቸው ይለው። ምንድን ነው የሚለው? ተቆጥቶ በእንጨት መጋዝ ከሁለት እንዲተረተር አዘዘ። ይሄ ነው እንግዲህ መጨረሻው። አዎ በእንጨት መጋዝ የእንጨት የሚሰነጠቅበት ትልቅ መጋዝ አለ። እነ ቅዱስ ጊዮርጊስ ምንድን ነው የሚለው ቅዱስ ጊዮርጊስን ተመትረሱሩ አዎ፣ ወተከወደሙ ወሶበሴናሳጌዳ ድቡ ተኋረ ጸርሃ ጊዮርጊስ ወይቤ በአብይ ቃል ፎይ ይህ እንዲ ከማአምላኪ የተሰቅለ ዲበ ዕፀ መስቀል ይላል። ሁሉም ክርስቶስን ተስፋ አድርገው ነው። ኢሳይያስ በትንቢት በሱባኤ እግዚአብሔርን ተስፋ አድርገው ነው። እነ ቅዱስ ጊዮርጊስም ደግሞ ያ በመጋዝ እየተሰነጠቀ በመጥረቢያ እየተከተከተ በምጣድ እየተቆላ በሙቀጫ እየተወቀጠ በየራስ አስተራራ እየተዘራ፣ አዎ ሶስት ጊዜ የተነሳ አራት ጊዜ ሙቷል። አንደኛው ትንሳኤ ዘንጉባ ይጠይቃል። እንዲህ አድርገዋል ያለፉ ቅዱሳን ታስተውሰናለች ቤተክርስቲያኗ። ስለዚህ በመጋዝ ተሰንጥቋል። እነ ፊልጶስ አሉ፣ ሌሎችም ቅዱሳን አሉ በእንዲህ አይነት መልኩ እንደነ እስጢፋኖስ የድንጋይ ናዳ በረድ የወረደባቸው ሰውነታቸው፣ ስጋቸው አልቋጥምታቸው ተቆጥሮ መስዋዕትነትን የከፈሉ ብዙ ቅዱሳን አሉ። ስለዚህ ሬ ኢሳይያስ ነቢይ በምናስታዘንኝ ውስጥ ጥሮ ላማነ ሎመንተስ ጻራን ዘይበ ለጣን ተወልደለነ ወልድ ተወበለለ ብሎ ቅዱስ ኤፍሬም የተናገረለት ነቢዩ ኢሳይያስ ድንግል በድንግልና ፀንሳ በድንግልና ተወልዳለች ብሎ ትንቢት የተናገረ ይልቁንም ደግሞ በየኛን ኃጢአት ተሸከመ ተጨነቀ ተሰቃየ ብሎ የክርስቶስን መከራ መስቀል የተናገረ ኢሳይያስ ማለት እግዚአብሔር መድኃኒት ነው ማለት ነው። እና ለሁላችንም እግዚአብሔር መድኃኒቱ እንዲያደለን መልካም ፈቃዱ ይሁንልን። መስከረም ስድስት ቀን የነቢዩ ኢሳይያስ የረፍት ቀኑ ነውና ውሎ ውሎ ወደ ቤት ኑሮ ኑሮ ወደ ሞት ስለማይቀር መልካም ስራ ሰርተን እንድናልፍ የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ ሻር አድርጉ መልካሙ ላይ ይሁንልህ።